የውሃ አቅርቦት ከተማችን ላይ የመጠጥ ውሃ አቅርቦት እጥረት አለ። በሽፍት ነው የምናቀርበው። ከተማዋ በጣም እያደገች ነው። የውሃ አቅርቦትም የዛኑ ያክል ነው እያደገ ያለው። በዚህ በለውጥ ዘመን ብቻ ከስልሳ እጅ በላይ የውሃ አቅርቦትን ጨምረናል። ድሮ ከነበረው የውሃ አቅርቦት ከስልሳ እጅ በላይ የውሃ አቅርቦትን ከፍ አድርገናል። የተሰራው ስራ ቀላል አይደለም። ኢንቢሊየን ነው ሀብትም የምናፈሰው። ፍላጎቱ ግን የዛኑ ያክል ነው እየጨመረ ያለው። አንደኛ የሰው ቁጥር መጨመር ነው። አዲስ አበባ በ3.4 ሚሊዮን ህዝብ በነበረችበት ጊዜ እና ዛሬ በእኛ ግምት ወደ አገልግሎት የምንሰጠው ህዝብ ወደ አስር ሚሊዮን ተጠጋ ብለን ከአገልግሎታችን ጋራ የምናየው ወይ የምናስቀምጠው ግምት አለ። ሁለተኛ የኑሮ መዘመን ነው የአኗኗር መዘመን ውሃ አገልግሎት የሚሰጥበት አሁን እንደ ድሮ ለሰው ለውስን አገልግሎቶች ብቻ አይደለም። ሶስተኛ የአጠቃቀም ችግር ነው። ያለውን የመጠጥ ንጹህ ውሃ ንጹህ የመጠጥ ውሃ ለመኪና ማጠቢያም፣ ለአረንጓዴ ልማትም በተለይ በየግለሰቡ ቤት ቁጥጥር የምናደርግበት ስርዓት እንደሚያስፈልገን አይተናል። ለግንባታም የመጠጥ ውሃ መጠቀም ከተማው ላይ አለ። ሌሎች ኢንዱስትሪዎች፣ ሆቴሎች ውሃ ማቅረብ አለብን ተገቢ ነው። ነገር ግን ደግሞ ራሳቸውም መቆፈር የሚችሉ አካላት ጭምር ከከተማው ህዝብ የመጠጥ ውሃ መጋራት የለባቸውም። ይህን እያስተካከልን እንሄዳለን። እንደዛም ሆኖ ግን እየሰራን ያለነው ስራ አለ። ሙሉ ለሙሉ በመሰረታዊነት ይፈታል ባንልም ሽፍቱን ያሻሽለዋል። ምክንያቱም ህዝብ ቁጥሩም እየጨመረ ነው። ውሃ የሚፈልጉ ፕሮጀክቶችን በጣም እየጨመሩ ነው። ከተማ ላይ ከፍተኛ እንቅስቃሴ ማህበራዊና ኢኮኖሚ እንቅስቃሴ የሚደረግባት ከተማ ናት። በአንድ ጊዜ በፍጥነት ሁሉን ነገር እንፈታለን ባንልም ተጨማሪ እያጠናን ከፊታችን ያለን መልካም የሆኑ ዜናዎች ደግሞ አሉን። የጭቋላ የከርሰ ምድር ውሃ በቀን ወደ መቶ ሺህ ሜትር ኩብ ያመርታል። አሁን ወደ ሰማንያ አምስት ሺህ ሜትር ኩብ አግኝተናል። ሌሎቹን ጨምረን ለሚቀጥለው በጀት አመት ወደ ስራ የምናስገባው ነው። አሁን ያገኘነውን 85000 ያክሉን ሜትር ኩብ ደግሞ በቅርብ ጊዜ ወደ ህዝቡ እያደረሰን የምንሄድ ነው የሚሆነው።